በዛ ማሳ ፈልጌ አሰላሙ አለይኩም ወረሐመቱላሂ ወበረኬያችሁ፣ ሰላም ሰላም፣ ቤተሰብ እንዴት ናችሁ? ሰላም ሰላም ብለናል። ሰላማችሁ ብዝት ትርፍ ይበል። ያላህ ህዝነት ረሐመቱ አይለያችሁ። ሰላማችሁ ብዝት ትርፍ ይበል። እንዴት ናችሁ? እኛ አለን በረሐመቱ። አንመጣም ብለን ነበረ ይህን ጾም ሳያልቅ ጾም ወቅቱ ወራቱ ጾም የጾም ጸሎት ወራቱ ስለሆነ ጾም ስለሆነ ሀጃጅ ስለሆነ የሀጃጅ ጾም ስለሆነ ያው መነካካቱ ይቅር ብለን አንመጣም ብለን ነበር። ያው በአንድ ጉዳይ መጥተናል። አንድ ሰው ቤተሰብ ያሳደገው ቤተሰብ የዲያራው ቤተሰብ ወልዶ አሳድጎ ለፍቶ አስተምሩ የቤተሰው የልጁን ጣዕም የሚያውቅበት ሰዓት አንድ አንዳንድ ሴቶች ወጥቶ ዱድ እየሆነው በሚዲያ ላኖሩ የሚዲያ ጡረታ ሆኖ ሲኖሩ ሲኖሩ አንዱ እንደ ምስኪን በስራ መንገድ ሲያገኙት ይለጠፉበታ ማለት ነው አንቺ በስራ መንገድ አግኝተሽው ተለጠፍሽበት እንጂ ድሮም ባልሽም አይደለም እውነቱን እውነቱን መነጋገም አለ ለስራ ብለሽ ተገናኘሽ በስራ መንገድ መጓዝ ነበረብሽ እንጂ ብዙ ልጆች በስራ ብሎ ተገናኝቶ የስራ አባል ሲሸኛቸው ካልተዋደዱ ይሸናኛሉ ማለት ነው። አንቺ ግን በባለቤትነት ይዘሹ ሚዲያው በሙሉ ትክታክ በሙሉ አጨናነቅሹ ማለት ነው። መጥፎ ሰው እንደዛ ነው። ጥሩ ሰው ደግሞ ምንም ድምጹም አይሰማም። ችግሩ በደሉ ክፉ ያጣም ያግኝም በቤቱ ነው ማለት ነው። በጓዲያው ነው፣ በጓዲያ ጓድጓዲያው በአልጋው ነው ባልጋ ትላንትና እግር ከፍታ የተሰጡ ማንም ካሜራ ደቀነሽ እንትን ማይክሮፎን ይዘሽ አልቆምሽም፣ ስልክ ይዘሽ አልቆምሽም ነበር። ዛሬ የሆነ ነገር የበላሽን በሙሉ ሚዲያ፣ ከባልሽ ብትጣይ ሚዲያ፣ ከቤተሰብ ብትጣይ ሚዲያ፣ ሰው ቤት ተከራይተሽ ብትቀመጪ ሚዲያ፣ እነ አሌድ ሂደሽ ስትቀመጪ ወሩ በሙሉ ቤት ተከራይተሽ ቁጭ ብለሽ፣ ሴት ልጅ ቤተሰብ ያላት ልጅ ሰው ቤት ተከራይታት ነው ከባለቤቷ ከተጣላች ሄዲያ ከበላቤቷ በቤተሰብ ላይ ተለጥፋ በቤተሰብ ላይ ቁጭ ብላ በቤተሰብ ተዋልቀ በቤተሰብ በሽምግና ተዋልቆ የልጅ አባት ሄዶ ነው የሚያምጣው። በሀገራችን ወግ ገንቦ ማለት ነው። ማንም ማንም ሰው የሆኑ ሴት ልጅ ብትጣላ ብዲግ ብላ ልጅም ቢኖር እናት አባቷ ጋር ሄዲያ እናት አባቷ በመሃል አባቱን ይዞ ሄዶ ያጠፈው ጥፋቱን ተስማምቶ ታርቆ ተቀጥቶ ሚስቱን ይዞ ይመጣል እንጂ ሰው አንቺ፣ ሰው ቤት ተከራይተሽ ነው የተቀመችው፣ አንዱ ጉርፋ ይዘሽ ነው። አንቺ ብትሰሪ ለሆድሽ ነው፣ ብትሰሪ ለመክያጅ ነው፣ ብትሰሪ ለልብስ ነው፣ ብትሰሪ ለስልክ ነው፣ ፌምስ ብትሆኚ ለስልክ ነው ለመከጅ ነው። ፊትሽ ለማሳመር ነው። ፀጉርሽ ዊግ ለመቀጠል ነው። ጥፍርሽ ለመሰራት ነው። ልብስቲክ መለቅለቅ ነው። ቅንብ ቅንድብ መሰራት ነው። አዛ ነው። አላህ ይቅርበ ላይ በቃ ያንቺ እንደዛ ነው። አንድ ሴት ልጅ ከባሏ ከተጣላች ቤተሰብ ጋር ነው የምትሄደው። አንቺ ቤተሰብ ጋር መች ተጃ ቤተሰብ መች ተጋባል ቤተሰብ እኮ በስራ የምራህ ብሎ ነው የተው። ከዚህ በቤተሰቦች እኮ ሚዲያ ላይ ቀርቧል። እምቢ አለችን ብሎ እኮ ልጆቻቸው እኮ ልጅ እምቢ አለችን ብሎ እኮ አሻፈጠችን ብሎ እኮ ሚዲያ ላይ ቀርቧል። እናት አባቶች አየናቸው። አንችን ጉድሽ እናቃለን። ፈረደበት ይሄ ሚዲያ ህዝብ። ሚዲያ ነው የሚደግፍሽ፣ ሚዲያ ነው የሚጥልሽ፣ ሚዲያ ነው የሚያነሳሽ፣ ሚዲያ ነው የሚያጋባሽ በመኪያት ተለቅለቀሽ ሞዴሌ ለብሰሽ ሞዴሌ ለመሆን ነው ምኞትሽ። ትናንትና ማለት ነው። እና ቤተሰብ ጋር አልሄድኩም። ሰው ጋር ሄጄ ለመቀመጥ አልፈለግኩም። ማጋጋል አልፋ ሴ ልጅ እኮ ቤተሰቡ በአሁን ጊዜ በአሁን ደም የሀገራችን ልጆች በፊት በባለቤት ቦታችን ነበረ። እኛ ራሴ እኛ ራሳችን በቤታችን ነው ግን በአሁኑ ዘንድ

የምትጣለም በጓደኛ ነው፣ ፍቅርም ደግሞ በጓደኛ ነው። አንቺ የያሱ በሙሉ ሚዲያ ሚዲያ ይስማልኝ የሚዲያ ሰው ስ አለሙ በሙሉ ይስማል። ትክታክ በሙሉ አጨናንቀው ዩቱ በሙሉ ያላጨናንቀው ዩቱ ቪዲዮ ይስሩብኝ፣ ዩቱ ቪዲዮ ይስሩብኝ፣ ትክታክ ቪዲዮ ይስሩብኝ፣ ታድሜ ታርጎ ሰርቶ ይዝሩብኝ እያልሽ ነው። ቆየ ጊዜ እየቆራረጠ ጠይቋል። የማይረባ አንቺን ራሱ ምንም እንጃ። የምታዛልቂም አይደለሽም የራስሽ። እኔ ዝም ብሎ ሰው ብትወልጂ እራሱ ልጁ የምታሳድገው አይደለሽ። ልጅ ወልድ ያን ተሳድጋው እንደዛ ነው እንዴ? ቀይሽ አንቺ ለባለሽን ፍቅር ስጪ፣ ለባለሽን ሰላም ስጪ፣ ለሀገሪቷን ሰላም ስጪ። አንቺ ትንሽ ሆነ ሰው ትንሽ አታይም። የተነጋገራቸው ነገሮች ሁሉ ለዛ ይኖራቸው፣ አስበሽ ተናገሪ። ሰውን አትስደቢ። አንቺ ምንድነሽ? ና ሰው መዘርፊ ሰው መሰድ? አንቺ ከየት መጥተሽ ነው ሰው መሰድ? አንቺ ምንድነሽ? ና ሰው መሰድ? ምን ያሰድብሻል? አዎ፣ ትላንትና ከቀድሞ በፊት ባለቤቷ ነው ፍቅረኛ ሆነው ወሰድሽበት በስራ ብለሽ በስራ እንስተማ እንደ ስራ ነው ስራ ነው የምፈልገው እንጀራ ነው የምፈልገው ብለሽ ፈቀደችልሽ። ልሽ በዛው ተለጥፈሽ ያለ እንደ ማስቲካ ማስቲካ አኝኮ ከተጣለ ከተጣበቀ እኮ አይለቅም። ወይ በበረዶ ነው ወይ በቢላ ነው። በቢላ ከተነሳ ይዝንት ይላል፣ በደንብ አይለቅም። ግን የሆነ በረዶ ነገር አስቀመጥበት እንዲያለ ይለቃል፣ ይማማል ማለት ነው። አንቺ እንደዛ ነሽ። አልማሆም ቤተሰቦች ቤተሰቦች ምን ቤተሰቦች አሉሽ? ቤተሰቦች ጋር ሄጂ ለማማማቅ አልፈለኩም። ለማጋጋል አልፈለኩም። አሁን ደሞ እነዛ ጥለሽ ይሄ ደሞ ነው ተለጥፈሽ እሱ ደሞ አምስተኛ ሳይሆን ጀስት በቃ አለ ወደኋላ እንድመለስ ሁለቱም እያደረጉኝ ነው። ከዚህ በፊት ዶላ የራሴ የኔ የምትሉት ሰው ካጠገባችሁ ራቅ ሲል ጥቅሙንና ጉዳቱን በደብት ላይ ያላችሁ ብዬ አስባለሁኝና ያንን በማሰብ አስበያለሁኝ። ያው ወደ ፋሚሊ ሜ ሄድ አልፈለኩም ምክንያቱም ወደ ፋሚሊ ወደ ማለት በቃ እናት አባት ጋር ምናምን ስትሄዱ ነገሮችን፣ ችግሩን እያሰፋሁት እንጂ እያጠበብኩት እንደማልመጣ ስለተረዳያሉ እና ወደ ቤተሰብ መግባት አልፈልግም። ችግሩን ወደ እንደዛ አይነት መውሰድ አልፈልግም። በቃ እስከ አሁንም ቃሉ እዚህ ማለት ሁለቱ በደንብ እንትን እንዲሉ ነው የምፈልገው እንጂ እናት አባት ድረስ ምናምን በቃ መግባት ውስጥ ችግሩን ማስፋፋት አልፈለጉኝም እና በራሴ መንገድ አንድ ላይ ሆነን ችግሩን ለመፍታት እንግዲህ እሞክራለሁኝ እንደሚሳካ ተስፋ አድርጋለሁ። አንዳንድ ጊዜ ለምንድን ነው እንደዚህ አይነት ፈተናዎች የሚበዙብኝ ለምንድን ነው የምፈተነው ብዬ እያስባለሁኝ። ባለፈው ያው ትንሽ ተፍኩበት ነገር ነው ብዬ በጣም በብዙ መንገድ ልረዳት እኔም ንረዳት ሞክሬ ነበረ። ግን እሱ እያደረገው ያለው ነገር እኔም በጣም እየጎዳኝ መጣና እሷንም በሌላ መንገድ እንዳሰባት እያደረገኝ ነው። እኔ እሷንም እንደዛ ማሰብ ፈልጌ ሳይሆን ጀስት በቃ አይደል ወደኋላ እንድመለስ ሁለቱም እያደረጉኝ ነው ከዚህ በፊት